ኑር የቁርኣን ንባብና እስላማዊ ጥናት ማዕከል በመላው ዓለም የሚገኙ እህትና ወንድሞች ባሉበት ቦታና በመረጡ ሰዓት የአላህን ቃል ይማሩ ዘንድ ከአራት ዓመታት በፊት በ2012 የተቋቋመ የኦንላይን የቁርኣን ማዕከል ነው። ማዕከሉ አሁን ላይ አድማሱን በማስፋት እና የአሰራር ጥራቱን በማሳደግ ቁርአንን ሁሉም ቦታ ተደራሽ በማድረግ ላይ ይገኛል። አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። መሐመድ አያሌው እባላለሁ ከኑር የቁርኣን ንባብ እና ኢስላማዊ ጥናት ማዕከል አጠቃላይ ስራ አስኪያጅ ክፍል። ኑር የቁርኣን ንባብ እና ኢስላማዊ ጥናት ማዕከል በመላው ዓለም ለሚገኙት እና ወንድሞች ቁርአንን ባሉበት ቦታ በፈለጉት ሰዓት ቁርኣን በመስጠት በማስተማር ላይ የሚገኝ ታላቅ ተቋም ነው። ይህ ተቋም ማዕከላችን ማለት ነው የተመሰረተው ከአምስት ዓመት በፊት አካባቢ ነው። ኮሮና ሰዓት ላይ ማለት ነው። ከተመሰረተ ጀምሮ አልሐምዱሊላ ብዙ ተማሪዎችን ለማስተማር በቅቷል። ማዕከላችን የተለያዩ መዋቅሮች አሉት። ከስራ አስኪያጅ ጀምሮ ኦፕሬተር ክፍል፣ ሱፐርቫይዘር ክፍል ፋይናንስ ክፍል እንዲሁም ሚዲያ ክፍሎች ያሉት ሲሆን ከዚህ በተጨማሪ በቦርድ የተዋቀረ ነው። የራሱ እውቅና ከመጅልስ ፍቃድ ያለው ማዕከል ነው። ቦርዶቻችን ሸማምር ዘይ ዘረድ፣ ሸማምር ሙስጠፋ፣ ሸሴድ ኸያ ዶክተር አሊ ሁሴንና እንዲሁም ደግሞ ሌሎች እሳዎችና ሸቶችን በማማከር ሂደት ውስጥ ላይ የሚሳተፉበት ታላቅ ማዕከል ነው። ማከራችን ትምህርት አሰጣቱ ሂደቱ ላይ የራሱ የሆነ ካሪኩለም አለው። ይህም በዚህ ካሪኩለም ፈተናዎች የሚዘጋጃሉ። ቅድና ሂደቶችን ተዘጋጅተው ከጨረሱ በኋላ ተማሪዎቻችን ትምህርታቸውን ሲጨርሱ የሻራ ሰርተፊኬት ስጦታ ወይ ደግሞ ዝግጅት ይካሄዳል። ይህ ዝግጅት ደግሞ በአጠቃላይ የተሻለ ጥራት ሁኔታ ያላቸው እና ያፈተኑ ተማሪዎች ሰርተፍኬቱ በሸማ መዘይ እና ና ስራ አስኪያጁ ተፈርሞ ይሰጣቸዋል ማለት ነው። አክለውም አቶ ሰይዴሳ የኑር የቁርኣን ንባብ እና ኢስላማዊ ጥናት ማዕከል ቁጥር ሦስት ዋና ስራ አስኪያጅ አሁን ላይ በማዕከሉ ውስጥ ጠቅላላ ስላሉት ተማሪዎች እና ውስታዞች እንዲሁም የተማሪዎች አያያዝ ሁኔታ እንዲህ ይላሉ። ብስምላህ ራህማን ራሂም። ሰይዴሳ ባላለሁ ከኑር የቁርኣን ንባብ የኢስላም ጥናት ማዕከል የቁጥር ሶስት ስራ አስኪያጅ ነኝ። ማዕከላችን በተለያዩ ዓለም ሀገራት የሚገኙ ተወልሞቻችንን በኦንላይን ባላችሁበት ቦታ በኞቻቸው ሰዓት እና ቀን መሰረት ቁርአን እያስቀራ እንገኛለን። በማዕከላችን የሚገኙ ውስታዞች በተለያዩ ማዕከሎች እንዲሁም መርከዞች የሀፈዙ ሲሆኑ በርካታ የማስተማር ልምድ ያላቸው ሲሆን እንዲሁም መሰረታዊ ከማስተማር ልምድ በተጨማሪ የተማሪ የያዝ የልጆች እንክብካቤ እና ተርቢያ ሰጣጣቸው ብቃታቸው ታይቶ ወደ ማዕከላችን ይቀላቀላሉ ነው። እስካሁን ባለው ከሰባ በላይ የሚሆኑ ሴትና ወንድ ውስታቶች በማዕከላችን ላይ ይገኛሉ። እንዲሁም ደግሞ በተለያዩ የመማር ማስተማር ሂደቱን የበለጠ ምቹ በማድረግ በተለያዩ የስራ ዘርፎች የተሰማሩ ከ30 የሚበልጡ የማዕከላችን ሰራተኞች ይገኛሉ። ማዕከላችን እስከዛሬ በነበረበት ቆይታ ከ500 በላይ ተማሪዎችን አስተምሮ በርካቶችን አስመርቋል። ሲመረቁም ከሸማመን ዘንዛረድ ልጅ የተፈረመበት ህጋዊ ሰርተፊኬት እናበረክታለን ማለት ነው። ማዕከላችን ላይ የሚማሩ ተማሪዎች በቁርአንን በአራት አይነት ቋንቋ በመረጡት መማር ይችላሉ። በአማርኛ፣ በአፋን ኦሮሞ፣ በአረበኛ እና በእንግሊዘኛ መማር ይችላሉ ማለት ነው። ማዕከላችን ላይ እስካሁን ባለው ከሶስቱም ቅርንጫፎቻችን ከሰባት መቶ በላይ የሚሆኑ ተማሪዎችን እያስተማርን እንገኛለን። ለልጆች ደግሞ ልዩ ቦታ አለን። ልዩ እንክብካቤ አድርገን ይበልጥ በተርቢያ የታነጹ እንዲሆኑ አድርገን እናስተምራለን። ቁርአን የሚቀሩ ተማሪዎች በተለያዩ ሶሻል ሚዲያዎች በመጠቀምና ጥሪ በማድረግ ወደ ማዕከሉ የማምጣትና ከቁርአን ጋር የማገናኘት ስራ በማዕከሉ ኦፕሬተሮች ይሰራል። መሐመድ እባላለሁ የኑር የቁርኣን ንባብና እስላማዊ ጥናት ማዕከል የኦፕሬተር ዘርፏ ኃላፊ ነኝ። ማዕከላችን ኑር የቁርኣን ንባብና እስላማዊ ጥናት ማዕከል ዓለም ላይ ለሚገኙ ሙስሊም ማለትነ ወንድሞቻችን እነሱ በእጆቻቸው ቀንና ሰዓት ላይ ኦንላይን የቂርአት ድል አመቻችቶ ቂርአት እያስቀራ ይገኛል ማዕከላችን የማዕከላችን ሶሻል ሚዲያ ተጠቅመው ተማሪዎች ወደኛ ሲመጡ ዋትሳፕ፣ ቴሌግራም፣ ኢሞ እንዲሁም ቦትም እነዚህ እና የመሳሰሉ ሌሎች ሚዲያዎችን ተጠቅሞ ሲመጡ እኔ በእኔ ስር ያሉ የስራ ኦፕሬተሮች ወይም ስታፎቻችን ስለ ማዕከሉ በደንብ አድርገው ገለጻ ይሰጧቸዋል። ተማሪዎች ወደኛ ከመጡ በኋላ እኛ የምናስተምርበትን ሰዓት እንነግራቸዋለን። ከፈጅር ጀምሮ እስከ ምሽቱ አምስት ሰዓት ቂርዓት የሚሰጥበት ሰዓት ነው። ተማሪዎቹ ስለ ቂርዓት አቀራሩ በደንብ አድርገው ኦፕሬተሩ ይነግሯቸዋል። እነሱ ሰዓታቸውን ከመረጡ በኋላ ቀጥታ ወደ ማስተካከሉ እንሄዳለን። ቋንቋ እንዲመርጡም እድሉ እናመቻችላቸዋለን። ማዕከላችን አራት አይነት ቋንቋዎችን እየሰጠ ይገኛል። በአራት አይነት ቋንቋ ትምህርት እየሰጠ ይገኛል። እነዚህም ቋንቋዎች አማርኛ፣ አፋን ኦሮሞ አረበኛና እንግሊዘኛ ቋንቋዎች አሉ። እነዚህም እንዲመርጡ እናደርጋለን። እነዚህን ቋንቋዎች ከመረጡ በኋላ ቀጣይ ላይ የሚሆነው ደብል ፕራይቬት፣ ፕራይቬት እንዲሁም ደግሞ ግሩፕ የምንላቸው ፓኬጆች አሉ። ፕራይቬት የምንለው አንድ ተማሪ በሳምንት ሶስት ቀን የሚቀራበት ነው። ግሩፕ የምንለው ሶስት ተማሪዎች ተመሳሳይ የቂራ ደረጃ ያላቸው እንዲሁም ተመሳሳይ ጾታዎች አንድ ላይ የሚቀሩበት ነው። ደብል ፕራይቬት የምንለው አንድ ተማሪ በሳምንት ስድስት ቀን የሚቀራበት ነው። እነዚህን ከመረጡ በኋላ ቀጥታ ወደ አፕ ባለሙያ እንልካቸዋለን። አፕ ባለሙያ ስለ አፕ አጠቃቀሙና ስለሚሰሉት መረጃዎች ሙሉ መረጃ ሰጥታ ቂርአታቸው እንዲጀምር አድርጋለች። በቀጣይም ወደ ማዕከሉ ቁርአን ለመቅራት መስፈርቶችን አሟልተው የተመዘገቡ ተማሪዎችን ማዕከሉ የሚጠቅመውን ኢንተርናሽናል አፕሊኬሽን አጠቃቀም ገለጻ ይደረግላቸዋል። በዚህም የምዝገባ ሂደቱ ይጠናቀቃል። ቢስሚላህ ሩቅያ እባላለሁ። በኑር የቁርኣን ንባብ እና ኢስላማዊ ጥናት ማዕከል የሚዲያ ዘርፍ ኃላፊ ነኝ። በኑር የቁርኣን ንባብና እስላማዊ ጥናት ማዕከል አዳዲስ ታዛዦች በሚቀላቀሉ ጊዜ የማዕከሉን ኢንተርናሽናል አፕሊኬሽን እንዲጭኑ አደርጋለሁ። ከዛ በመቀጠል ይህን አፕሊኬሽን አክቲቭ አደርግላቸውና የሙከራ ክፍል በማስገባት የማዕከሉን አፕሊኬሽን አጠቃቀም አሳያቸዋለሁ። ከዚህ በተጨማሪ አዳዲስ ተማሪዎችን በሚገቡበት ወቅት ይህንን አፕሊኬሽን በማውረድ እንዴት እንደሚጠቀሙ ስልጠና እንሰጣቸው። እንዲሁም በማዕከሉ የሚገኙ ሰራተኞች የሀፍላ ፕሮግራም የማዘጋጀውን ኔ በወር አንድ ጊዜ ይህ የሀፍላ ፕሮግራም በማዕከሉ ይዘጋጃል። ሌላው በማዕከሉ የተጅዊድና የዳዋ ፕሮግራም እንዲሁም የተርኪያ ፕሮግራሞችን በማዘጋጀት ለተማሪዎች እንዲደርስ አደርጋለሁ። በተጨማሪም በማዕከሉ የሚዘጋጁ ፕሮግራሞች በሶሻል ሚዲያ እንዲደርሱ አደርጋለሁ። የማዕከሉን ኢንተርናሽናል አፕሊኬሽን አጠቃቀም ገለጻ ካገኙና ካስተካከሉ በኋላ በመረጡት ሰዓትና የቂርአት አይነት በተቆጣጣሪዎች ኃላፊ ውስታዝና የግል ተቆጣጣሪ ይመደብላቸውና ቂርአታቸውን ይጀምራሉ። ስሜ ሰሚራ ባህሩ ይባላል። ከኑር የቁርኣን ንባብ እና ኢስላማዊ ጥናት ማዕከል የቁጥር አንድ የተቆጣጣሪዎች ኃላፊ ነኝ። ተማሪዎች ከአፕ ባለሙያ ጋር እንደጨረሱ ወደ እኔ ይመጣሉ። እኔ ጋር ከመጡ በኋላ የሚመቻቸውን ሰዓትና ቀን ይመርጣሉ። ማዕከላችን ላይ ከጠዋት ከ12 ሰዓት እስከ ምሽት አምስት ሰዓት የኦንላይን ቂራት ስላለ እነሱ በመረጡት ሰዓትና ቀን መድባቸዋለሁ፣ ወደ ተቆጣጣሪ ማስተላለፋለሁ ማለት ነው። ካስተላለፉ በኋላ ተማሪዎች ቂራታቸውን ጀምረው ይጀምረዋል አልጀመሩም የሚለውን እከታተላለሁ። ከጀመሩ የጀመሩበትን ቀን ወደ ፋይናንስ አስተላልፋለሁ። ካልጀመሩ ግን ያልጀመሩበትን ምክንያት ከተቆጣጠሪያ ጋር በመነጋገር በሚቀጥለው ክላስ እንዲጀምሩ እናደርጋለን ማለት ነው። በየወሩ ከውስታቶቻችን ጋር ስብሰባ ይኖረናል። በወር አንዴ ማለት ነው። በወሩ ውስጥ ምን አዲስ ነገር አለ የሚለውን ነገር ተማሪዎች ጋር ምን አለ የሚለውን ወስደ ወደ ውስታቶች ጋር ማለት ነው የምንወያይበት ጊዜ ነው ማለት ነው። የኑር የቁርኣን ንባብ እና ኢስላማዊ ጥናት ማዕከል የቁጥር ሶስት የተቆጣጣሪ ኃላፊ ነኝ። ኡስታዞቻችን ከተለያዩ የቂርዓት እና የሂብዝ ማዕከላት ላይ ቂርዓታቸውን አጠናቅቀው ሲመጡ ማስቀራት የሚችሉባቸው የተደራጁ የቂርዓት ማዕከላት ስለሌሉ ወደ ተለያዩ የስራ ምስል ይሰማራሉ። ይህም ሲሆን እነሱ ቀርተው አውቀው ለህብረተሰቡ ማስተላለፍ ያለባቸውን ይህም ሳያስተላልፉ እንዲሁም ቂርዓትና ሂብዝ በሙራጃ ካልታገዘ የመጥፋት እድሉ በጣም ከፍተኛ ነው። ስለዚህ የራሳቸውንም ሆነ የቤተሰባቸውን የህይወት ደረጃ ለማስተካከል ሲሉ መክፈል ያለባቸውን መስዋዕትነት ከፍለው የገቢ ምንጭ ለማግኘት ወደ ተለያዩ ስራ እንትኖች ይሰማራሉ። እንደኛ አይነት የቅርዓት ማዕከላት ካሉ ግን ከተለያዩ የቅርዓት ማዕከላት ጨርሰው ሲመጡ የስራ እድል ይፈጠርላቸዋል ማለት ነው። ስለዚህ እነሱም በቅርዓት ካራቁና ቅርዓት ጋር ኑሯቸው በዛ ደረጃ መሄድ ከሆነ ይልማቸውን ማይጠፋም። ለማህበረሰቡ የዲን እውቀት ላይ በጣም ዝቅተኛ ስለሆኑ ማህበረሰቡን ማንቃትና ማስተማር ይችላሉ ማለት ነው። የተለያዩ ኡስታዞች ወደ እኛ ማዕከል ሲገቡ ሊያሟላቸው የሚገባቸው የተለያዩ መስፈርቶች አሉ። መጀመሪያ ላይ በቂርአት ብቁ መሆን አለባቸው። ከዛ በተጅ ትምህርትም በደንብ ተማሪዎችን ማስተማር የሚችሉ መሆን አለባቸው። እንዲሁም ከቂራት ጎን ለጎን የተርቢያ ትምህርቶችን ስለምንሰጥ በተለያዩ መሰረታዊ ኪታቦችን የቀሩ መሆን አለባቸው ማለት ነው። ይህን ደግሞ ይችላሉ ይችሉ የሚለውን ለማረጋገጥ ማዕከሉ ያዘጋጀው ፈተና አለ። እሱም ፈተና ሲያልፉ ወደ ማዕከላችን የሚቀላቀል ይሆናል። ከዛ ኡስታዞች የሚያስቀሩት በኦንላይን ነው። ይህም ማለት ባሉበት ቦታ ላይ ቅራትን የሚያስቀሩት። እንደ ኢትዮጵያ ተጨባጭ ሁኔታ ደግሞ እንደ ሰፈሩ መለያየት፣ የኔትወርክ መቆራረጥ እና ለመቆራረጥ ሊኖር ይችላል። ስለዚህ ተማሪዎቹ ጋር ከመሄዳቸው በፊት ኔትወርካቸውን እኛ ቼክ እናደርጋለን። ኔትወርካቸው የሚሰራና የማያስቸግር አይነት ከሆነ ቀጣይ ስቴፖች እንሄዳለን ማለት ነው። ኡስታዞች ማዕከላችን የምናስቀራበት የራሳችን አፕሊኬሽን ስላለ ስልካቸው ላይ ይስተካከልላቸዋል። እንዴት ማስቀራት እንዳለባቸውም እናሰለጥናቸዋለን። ቀጣይ ስቴፕ ደግሞ የሚሆነው ቃይዳም የራሱ ማዕከሉ ያስተዘጋቸው ቃይዳ አለ። ስለዚህ ተማሪዎችን እንዴት ነው በዛ ቃይዳ ማስቀራት የሚችሉ የሚለውን የተዘጋጀ ቪዲዮ አለ። እንዲሁም ተማሪዎቻችን ከ95 ፐርሰንት በላይ የሆኑት ከኢትዮጵያ ውጭ ስለሆኑ እንደሚኖሩበት አካባቢ እንደ ስራ ሁኔታቸው እንዲሁም እንደ እድሜያቸው ባህሪያቸውና እንዴት ማስተናገድ እንዳለብን ትሪት ማድረግ እንዳለብን የተለያየ መንገድ ስላለ እሱ፣ እንዲሁም ማዕከላችን የራሱ ህግና ደንብ አለው። እንዴት ነው ማዕከላችን ጋር መቀጠል የሚችሉት የሚለውን የተዘጋጀ ጠቅለል ያለ ስልጠና አለ። እሱንም እንዲወስዱ እናደርጋለን ማለት ነው። ይህን ከጨረስን በኋላ ተማሪዎችን ለማስቀራት የሚያስፈልጋቸውን ዶክሜንቶችን አሟልተን ካስረከብን በኋላ ከዚህ በፊት ማዕከላችን ላይ እያስቀሩ ያሉ ኡስታዞችን እንዴት ነው ተማሪዎቻቸው ጋር ያላቸው ግንኙነት ኦንላይን ቂርአት እንዴት ነው የሚያስቀሩ የሚሉትን እንዲያውቁ ክላስ ድረስ በመግባት ከነባር ውስታዊ ስልጠና እንዲወስዱ እናደርጋለን እዛ ለቂርአት ብቁ ናቸው ብለን ስናስብ ለተማሪዎቻችን መድብላቸውና ማስቀራት ይጀምራሉ ማለት ነው የማዕከሉ ተቆጣጣሪዎች ከማዕከሉ ተቆጣጣሪ ኃላፊ የተሰጣቸውን ተማሪ በአግባቡ ቂርአታቸውን መቅራታቸውንና ከውሳዛቸው ጋር ያለውን መልካም ግንኙነት በቅርብ በመከታተል የቂራት ሂደቱን ውጤታማ የማድረግ ስራ ይሰራሉ። ነጃት እባላለሁ። ከኑር ቁርኣንና የኢስላማዊ ጥናት ማዕከል ነው ማውራችሁ። የኔ የስራ ዘርፍ የሚሆነው ከተቆጣጣሪ ኃላፊ የሚመጡትን ተማሪዎች በተመደበላቸው የቅርአት ሰዓት ላይ ቅርአታቸውን እንዲጀምሩ ማስደረግ ነው። ከዛም በተጨማሪ በማዕከላችን ያዘጋጀ ነው የተለያዩ ህጎች አሉ ለተማሪዎች ተብሎ የተዘጋጁ። እነዛንም ህጎች እንዲያከብሩ ለተማሪዎች ማሳወቅና እሱንም ደግሞ መከታተል ነው ማለት ነው። ከነዛም ህጎች ለምሳሌ ሰዓታቸውን ማክበር ከውስታዛቸው ጋር ያላቸውን ግንኙነት ማስተካከል እንዲሁም የሚሰጣቸውን የተለያዩ የቤት ስራዎችና አሳይመንቶችን በተገቢ ሁኔታ መከናወኑን መከታተል ነው ማለት ነው። እንዲሁም ውስታዞች ተዘጋጇቸውን የተለያዩ የእቅድ አሳይመንትና፣ ፈተና፣ የቤት ስራዎችን እነሱን ቼክ ማድረግ ይሆናል። ሰላም አለይኩም ወራህመቱላሂ በረካቱ ኢልሃም ሰይድ እባላለሁ የኑር የቁርኣን ንባብ እና ኢስላማዊ ጥናት ማዕከል ሱፐርቫይዘር ነኝ። ያው በማዕከሉ ሱፐርቫይዘር የተለያዩ ስራዎች አሉት ከዛ መሃል ተማሪዎቻችንና ኡስታዞቻችን በሰዓታቸው ገብተው ቂራታቸውን መከታተል መጀመራቸውን ማረጋገጥ እንዲሁም ምናልባት ተማሪዎቻችን በስራ ወይም ደግሞ በተለያዩ የሀጃ ምክንያቶች ካልገቡ ደውለን ወደ ቂራታቸው ቶሎ እንዲገቡ የምናስታውሳቸው ይሆናል። በተጨማሪ ደግሞ ኡስታዞቻችን በየወሩ እቅድ እንዲያዘጋጁ እና ያንን እቅድ ደግሞ ለተማሪዎቻቸው እንዲያሳውቁ የምናደርግ ይሆናል። እቅድ ማውጣታቸው አንድ ተማሪ ቅርስ ይወጣለት እና ሳይወጣለት እኩል አይሆኑም። ምክንያቱም አንድ ተማሪ ቅርስ ይወጣለት ለዛ እቅድ መሳካት ማድረግ የሚገባው በሚለው ያገልጋል። የሚያስቀሩትን ነገራቶች ይቀንሳል። እንደገና ደግሞ አጥንቶ ይመጣል። ምክንያቱም የሚቀርብ ከሆነ እቅዱ መሳካት አይችልም። ካላጠላም ያ ነገር መደገም ስላለበት እቅዱ አይሳካም ማለት ነው። ስለዛ እቅድ ማውጣትና ለማውጣታቸውን ቼክ እናደርጋለን። ያ እቅድ ደግሞ መውጣት ብቻ ሳይሆን ለተማሪዎችንም ማሳወቃቸውን ቼክ እናደርጋለን። ሁለተኛው ደግሞ ኡስታዙ አቴንዳንስ መያዝ አለበት። ስለዛ አቴንዳንስ መያዙንም ቼክ እናደርጋለን። አቴንዳንስ መያዙ ጥቅሙ ያቺ ተማሪ ወይም እኛ ተማሪ በሚቀጥለው ቀን ሲገባ ምናልባት ያልገባው ሰዓቱ ተመድቦት ላይ ሊሆን ይችላል፣ ወይም ደግሞ ሌላ ሀጃ ጋር ሊሆን ይችላል። በእኛ መፈታት የሚችል ማለት ነው። ስለዛ መቅረቱን ካወቀ በሚቀጥለው ቀን ሲገባ ለምን እንደቀረ ለመጠየቅ ችግሩን ለመፍታት እቅድ እንትን አቴንዳንስ ይይዛሉ። ያንን አቴንዳንስ ደግሞ መያዝ አለመያዙን ቼክ እናደርጋለን በየሳምንቱም ለእኛ ለተቆጣጣሪዎች ይሆናል ማለት ነው። ሌላው ደግሞ ተማሪዎቻችን ከቂራታቸው በተጨማሪ የራሳቸው ውስታቶቻቸው ከቂራቱ ጋር አብረው የተዙድ እና የተርቢያ ፕሮግራም አዘጋጅተው ይሰጧቸዋል። ለትንሽ ደቂቃ ማለት ነው። ያ ግን ትንሽ ስለሆነ በአጥጋቢ መልኩ አይደለም የሚሰጠው ለዛ ተማሪዎቻችን በሙሉ አንድ ላይ ሰብስበን ጁማ ጁማ የተጅር ፕሮግራም አንድ ላይ የሚሰጠው ይሆናል። ሁሉ ደግሞ የተርቢያ ፕሮግራም ይሰጣሉ። ሰው ተቆጣጣሪ ቀድሞ ያ ፕሮግራም እንዳለ የሚያስታውሳቸው ይሆናል ማለት ነው። ብስሚላ ሰይድ ይባላለ። ተማሪዎች ተቆጣጣሪ ከቁጥር ሶስት እንሻላ ያው ምን አደርጋለሁ ወይ መጀመሪያ ተማሪዎች እኔ ጋር ሲመጡ ሰዓት መርጠው በተመደበላቸው ሰዓት መሰረት እቀበላቸዋለሁ። ከተቀበልኳቸው በኋላ ምን እየቀሩ ባሉበት ሰዓት ምናልባት የሰዓት አለመመቻቸት ሊሆን ይችላል። የተወሰነ ቀናት እናያቸውና አልተመቸንም ብለው እኛ ጋር ወደኛ በሚመጡበት ሰዓት የግራ ሀሳባቸውን የሚመቻቸው ሰዓት እናስመረጣቸው እና ከቻለን በጀመሩበት ኡስታዞች ለማስቀጠል እንሞክራለን። ካልሆነ ደግሞ ምናልባት ሌሎች ኡስታዞች እንደዚሁ በተለያየ ሰዓት የሚመቻቸው ሰዓቶች ምናልባት ቀጣይ ሌላ ተማሪ ስለሚኖረው ኡስታዝ ምናልባት በጀመሩበት ኡስታዞች ለማስቀጠል እንችላለን። ከቻለን በጀመሩት ኡስታዞች እናስቀጥላቸዋለን ማለት ነው። እንዲሁም በተጨማሪ ካልሆነ እኛም ጋር ያሉ የሚመጡት ኡስታዞች ሁሉም አሪፍ ኡስታዞች ስለሚሆኑ ምቾታቸውን እንጠብቃለን ማለት ነው በተቻለ እንዲሁም በተጨማሪ ደግሞ ቂራት ደረጃቸው አለ። ዝም ብሎ ቂራት መቅራትን ብቻም ሳይሆን አንድ ኡስታዝ ቂራት ሲያስቀራቸው የራሱ የሆነ የቂራት ደረጃ አላቸው። ከአንድ ቁርኣን ወደ ሌላ ቁርኣን በሚገቡበት ሰዓት የቂራት ደረጃ አለ። በአለፉበት ሰዓት የሚቀሩበትን ፈተና አለ። ፈተና ይፈተናሉ ማለት ነው። ፈተና ከተፈተኑ በኋላ የሚሰጡ በፐርሰንት የሚሰጣቸው ውጤት አለ። እሱ ውጤት የሚሰጣቸው እናደርጋለን። እንዲሁም በተጨማሪ ደግሞ የቂራ አጠራታቸውን ኡስታዞች ጋር እየተነጋገርን የቂራ ደረጃቸውን እና የቂራት ቅራት ምን ላይ እንደሆኑ እየጠየቅን ቂራታቸውን እንከታተላለን ማለት ነው። እንዲሁም በተጨማሪ ቂራታቸውን ጥሩ ደረጃ ላይ ቀርተው በአሪፍ ሁኔታ ከጨረሱ በኋላ መጨረሻ ላይ ሲያከትሙ ከበላይ አካሎቻችን ነው የምንነጋገር። ኃላፊዎች አሉ፣ እነሱ ጋር ለመነጋገር የክትሚያ ፕሮግራም እናደርግላቸዋለን። ተማሪዎች በየቀኑም ከኛ ጋርም ቢገናኙ ያው ግዴታ ስለሆነ በ15 ቀን አንድ ቀን የተማሪዎችን ሁኔታ ዚያራ እናደርግላቸዋለን። ዚያራ የምናደርግላቸው የቂራት ሁኔታ እንዴት ነው? ተመችቷቸዋል ወይ? ምን ችግር አለ? ምን መስተካከል አለበት? የሚለውን ከነሱ ለማወቅ የቂራት ደረጃቸውን ለማወቅ የሚያስቸግራቸውን ነገር ካለ፣ ተጨማሪ ገዛ የሚያስፈልጋቸውን ነገር ካለ ከነሱ ጋር እየደወልን ከቻልም ቀጥታ በመደወል ዚያራ እናደርግላቸዋለን። ካልሆነም ደግሞ ሪከርድ አድርገንላቸው ከኛ ጋር እንዲገናኙ ፍሪ ታይም ሲኖራቸው ከኛ ጋር ተገናኝተው የቂራት ደረጃቸውን ለማወቅ ያክል ዚያራ እናደርጋለን። ማለት ነው እንዲሁም በተጨማሪ ደግሞ የቂራት ሁኔታ ኡስታዙ ምን ያክል ከተማሪው ጋር ግንኙነት አለው ማለት ተማሪው ምን ያክል ከኡስታዙ ጋራ ጥሩ እየሄዱ ነው የቂራት ሁኔታቸው እንዴት ነው ጥሩ እየሄዱ ነው ወይም፣ የሚለውን ደግሞ ክትትል እናደርጋለን። ገብተን በሳምንት አንድ ቀን ገብተን ክትትል እናደርግላቸዋለን። ክትትል የምናደርገው ቢ ቂራት ዝም ብሎ መቅራትን ብቻም ሳይሆን የተማሪዋን ሁኔታ ምን ያክል አውቋል ኡስታዝ የሚለውን እውነት፣ በህጉ መሰረት እየተከተለ ነው ወይ ኡስታዙ፣ ተማሪዋ ምን ያክል ተቀባይነት አላት፣ ምን ያክል እየተከታተለች ነው፣ በሰዓት መግባቷን ብቻም ሳይሆን ክትትል የምናደርገው በትክክል እኛ ባልናቸው ቃል በገባልናቸው መሰረት ምክንያቱም እኛ ጋር ሲመጡ ቃል ምንገባላቸው ክትትል እንደምናደርግ ዚራ እንደምናደርግላቸው ቂራታቸው ደግሞ በአሪፍ ደረጃ እኛ ጋር መሄድ ስላለበት ቃል በገባልናቸው መሰረት ውስጣቶቹን ደግሞ ሲገቡ እኛ ጋር ህጉን የማዕከሉ ያዘጋጀው ህግ አለ። ያንን ህግ ምን ያክል የተገበሩበት ነው የሚለውን ለማወቅ ክትትል እናደርጋለን ማለት ነው። ወደ ማዕከሉ ገብተው ቁርአን መማር የጀመሩ ተማሪዎች ከፋይናንስ ጋር ለሚኖራቸው ቆይታ የማዕከሉ የፋይናንስ ባለሙያዎች እንዲህ በማለት ይገልጹታል። ማምታደል ይባላል። ከኑር ቁርኣን ንባብ እና ኢስላማዊ ጥናት ማዕከል ፋይናንስ ክፍል ነው። ተማሪዎቻችንን ከእኛ ጋር ሲቀላቀሉ ያለው ሁኔታ ለማስታወስ ነው። ማለትም ከኦፕሬተር ተመዝግበ ውስጥ ቅራት ደረጃቸው እና የቅራ ሰዓታቸው ተመድበው ወደ ኛ ይመጣሉ። እኛም የከፈሉትን ብር ከነመን መዝገቢያውን እናስተካክላለን። ኮምፒውተር ላይ ፋይላቸውን ከመዘገብነው በኋላ በየወሩ ክፍያቸውን እናስታውሳለን። የላኩልንም ክፍያቸውንም ደግሞ ደረሰኝ ሰርተን እንመልሰን ለእነሱ እንልክላቸዋለን ማለት ነው። እንዲሁም ደግሞ ተማሪዎቻችን ጋር ዚያራ እናደርጋለን በየጊዜው ከእነሱ ጋር ያለውን ነገሮች የሚስተካከልም ነገር ካለ ከማ ከተቆጣጣሪ ኃላፊዋ ጋር በመነጋገር ያለውን ችግር አብረን እንፈታለን ማለት ነው። ከዛ ባለፈ ኡስታዞችን በተመለከተ በሰዓታቸው ያስቀሩትን ሰርተን በወሩ በሰዓቱ ገቢ እናደርግላቸዋለን ማለት ነው። ማዕከሉ ከተቋቋመ ጊዜ አንስቶ ብዙ ተማሪዎችን ከቁርኣን ጋር ያስተዋወቀ እና እንዲያከትሙ እያደረገም ይገኛል።

አልሐምዱሊላህ ረቢል ዓለሚን አሁን ግን አላህ ስብሓነ ወተዓላ ወፍቆና ገርቶልኝ ሁለቴ አክትሜ አሁን ደግሞ ተጅዲን በመማር ላይ ይገኛለ ማለት ነው። ያኒ ሰዳ ከዛ ኑር ማዕከል ሳታገኝ የነበረት ሰዳ ና ሁን ያለበት ሰዳ። አልሐምዱሊላህ ረቢል ዓለሚን ኑር የቁርኣን ንባብና ኢስላማዊ ጥናት ማዕከልን እጅጉን በጣም አርግቼ ማመስገን ፈልጋለሁ። ያኔ ኑር ማዕከል ቁርኣንን አሊፍ ብዬ እንዲሁም ደግሞ በነዚር ቀርቼ ሁለቴ እንዳከትም ላደረጉኝ የስታፎችን ወስታቶችንም፣ በወቅቱ ብዙ ነገሮች ነበሩ። ያኔ በቃ አይገባኝም እኔ በቃላህ አይወደኝም ብዬ በጣም የተፈታተንኩበት በጣም የተቸገርኩበት ሰዓቶች ነበሩ። ግን ያን ሰዓት አላህ እኮ ይወድሻል አላህ እኮ ጠርቶሽ አይደለም ስለሚወድሽ እኮ ነው አንቺ ወደሱ ወደ እሱ ስለተቃረብሽ ነው እያሉ በጣም ይመክሩኝ ነበረ ኡስታዞቼም፣ ስታፍ ላይ ያሉት ተቆጣጣሪዎችም፣ እንዲሁም ጥሩ ጥሩ ጓደኛ ለስፋልታላ ከኑር መካከል ሰጥቶ ነበረ። በእነሱ አልሐምዱሊላሂ ረብል ዓለሚን አሁን ያለሁበትን ደረጃ ደርሻለሁ ማለት ነው። ተማሪዎችን ተቀብሎ የቁርአን ተደራሽ አድማሱን በማሰራጨት ላይ የሚገኘው ኑር የቁርአን ንባብና እስላማዊ ጥናት ማዕከል በመላው ዓለም ባሉበት ቦታ ሆነው ወደ ማዕከሉ በመምጣት የቁርአን ቁርኝቶን ከፍ ያደርጉ ኑር የቁርአን ንባብና እስላማዊ ጥናት ማዕከል ሁለንተናው የብርሃን ምንጭ። አሊፍ ላም ራ ቲልከ አያቱል ኪታቢል ሀኪም